አዲሱን የመንግስት አገልግሎትና ስታንዳርድ ሪፎርም በአግባቡ በመተግበር በተቋማት የሚታየውን አገልግሎት አሰጣጥና የመልካም አስተዳደር ችግር መፍታት ይገባል ሲሉ የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናገሩ። የባህር ዳር ከተማ አስተዳደር አመራሮች፣ የክፍለ ከተማና የቀበሌ ጠቅላላ አመራሮች፣ የመምሪያና ክፍለ ከተማ ቡድን መሪዎች በመንግስት አገልግሎትና ስታንዳርድ ሪፎርም አተገባበር የንቅናቄ መድረክ ተካሂደዋል። ዘመኑ ይርጋ ተጨማሪ አለው። መንግስት ተቋማት ያለውን አገልግሎት አሰጣጥ ማሻሻል ላይ ትኩረት ያደረገ ውይይት በባህር ዳር ከተማ ተካሂዷል። ውይይቱ በመንግስት አገልግሎትና ስታንዳርድ ሪፎርም አተግባበር ላይ ያተኮረ ሲሆን የባህር ዳር ከተማ አመራሮች፣ የክፍለ ከተማና ቀበሌ ጠቅላላ የስራ ኃላፊዎች፣ የከተማ አስተዳድሩ ሁሉም ተቋማት ቡድን መሪዎች የተሳተፉበት መድረክ ነው። በውይይቱ ላይ የተገኙት የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ እንደ ሀገር ይፋ የተደረገው የመንግስት አገልግሎት ሪፎርም በተቋማት የሚስተዋለውን የአገልግሎት አሰጣጥ ችግር በመቅረፍ የተሻለ ተቋም እንዲፈጠር የሚያስችል ነው ብለዋል። መንግስት ተቋማት እየተሰጠ ያለው አገልግሎት እና እየተፈጠረ ያለው የመልካም አስተዳደር ችግር ስር እየሰደደ ከመምጣቱ ጋር ተያይዞ ይሄ ንቅናቄ ምናልባትም እንደነዚህ አይነት ችግሮችን ማስወገድ ብቻ ሳይሆን ከተቋም ግንባታ ስራችን ጋር ተያይዞ ዘላቂነት ያለው የመንግስት አገልግሎትና የሲቪል ሰርቪስ ሪፎርም ውጤታማ የማድረግ የታቀዱ ክልላዊ እቅዶቻችን ግቦቻችን በተሳካ ሁኔታ በመፈጸም ውጤት ለማምጣት ያለመ እንደሆነ በዚህ አጋጣሚ መረጃ ለመስጠት ነው ሪፎርሙ ብቃት ያለው አገልጋይ ሲቪል ሰርቫንት እንዲፈጠር በማድረግ ተቋማት አገልግሎታቸውን ዲጂታላይዝ እንዲያደርጉ የሚያስችል ነው ያሉት አቶ ሲሳይ ለተግባራዊነቱም አመራሩን ጨምሮ ሁሉም የመንግስት ሰራተኛ የሚናውን ሊወጣ ይገባል ነው ያሉት በአንዳንድ ሴክተሮች የጀመር ናቸው በሁሉም ሴክተሮቻችን አገልግሎቱን ወደ አንድ ማዕከል አምጥተን አሁን የተጀመረውን የዲጂታላይዜሽን የአገልግሎት አሰጣጡን የማዘመን ስራ አጠናክረን የምንቀጥልበት ሁኔታ ይኖራል ብለን እናስባለን። አመራራችን የሲቪል ሰርቪስ መዋቅሩ መገንዘብና ለዚህ ተግባራዊነት የራሳችንን አስተዋጽኦ እንድናደርግ በዚህ አጋጣሚ ጥሪ ለማስተላለፍ ነው። የባህር ዳር ከተማ አስተዳደር ምክትል ከንቲባ አስሜ ብርሌ ሪፎርሙ ማህበረሰቡ በመንግስት ተቋማት ላይ ፍትሐዊና ቀልጣፋ አገልግሎት እንዲያገኝ የሚያስችል መሆኑን ተናግረዋል። ከተማ አስተዳደሩም ሪፎርሙን በተዋረድ ተግባራዊ ለማድረግ ዝግጁ መሆኑን የገለጹት በወቅቱ በፈጠረው ቴክኖሎጂ በመጠቀም ፈጣን አገልግሎት መስጠት የሰላላችን ካለው የሙያ ስነ ምግባር ካለው የስራ ስነ ምግባር ጋር አዋህዶ ለህብረተሰቡ አሁን ከሚፈለገው ልማት አኳያ ፈጣን አገልግሎት መስጠት የማይተካ ሚና ስላለው ይሄ ሪፎርም እስከታች ድረስ በንቅናቄ የሚተገበር ይሆናል ማለት ነው። በአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የሪፎርም ድጋፍና ክትትል ዳይሬክተር እንደ አላማው ይታየው እንደ ሀገር ከዚህ በፊት በርካታ ሪፎርሞች ቢካሄዱም የሚፈለገው ለውጥ ባለመምጣቱ አዲሱ ሪፎርም በዘርፉ የሚታየውን ችግር በዘላቂነት መፍታት የሚያስችል ስለመሆኑ ተናግረዋል። በዋናነት ፈጻሚን ማብቃትና ለተቋማት ግንባታ ልዩ ትኩረት የሚሰጥ ሪፎርም መሆኑንም ገልጸዋል። የአሁኑ ሪፎርም የሚያደርገው በአንዴ በሁሉም ተቋም ይተገበር አይደለም። የተመረጡ ተቋማት ተግብረው የእነዚያ ውጤታማነት እየተረጋገጠ እየሰፋ የሚሄር ነው። ከዚህ በፊት የነበረው አንዱ ሌላው ሪፎርም የሰራተኛን ቁጥር መጨመር ላይ ያጠነጠነ ነበረ። የአሁኑ ሪፎርም ደግሞ ሰራተኛን ማብቃት ላይ እያጠነጠነ ነው። የአሁኑ ሪፎርም ሁለተኛው፣ ከዚህ በፊት የነበረው የሪፎርም አሰራር ይሄ አደረጃጀት የመቀየር ጉዳይ ነው የነበረው፣ አደረጃጀት ቀይሮ አደረጃጀት የማስፋት ጉዳይ ነው በዋናነት ሲፈጸም የነበረው። የአሁኑ ሪፎርም ደግሞ አደረጃጀት በራሱ የሚታይ ሆኖ ግን ደግሞ ሰርቪስን ወይም አገልግሎትን ዲጂታል የማድረግ ነው። አዲሱ የመንግስት አገልግሎትና አስተዳደር ሪፎርም አገልግሎት አሰጣጡን እንዲዘምንና የተገልጋይ እርካታን እንዲጨምር ከሚሰጠው ፋይዳ ባሻገር የተቋማት የሰው ኃይል አገልግሎቱ በሚፈልገው ልክ እንዲደራጅ በማድረግ ሚናው ከፍተኛ መሆኑን የገለጹት ደግሞ የባህር ዳር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ጤናው ምህረቱ ናቸው። ዋናው የዚህ ሪፎርም አላማ የሰራተኛው ማብቃት ላይ ትኩረት ያደረገ ስለሆነ ተቋማትን በሚመጥን ደረጃ አደረጃጀታቸውን በተለይ ለምሳሌ እንደ ባህር ዳር ስንወስድ ወደ ቀበሌ ስንወርድ በጣም የሳሳይ ሰው ኃይል ነው ያላቸው እና ይሄ ሪፎርም አንዱ በተለይም እንዲሰራ የሚፈልገው አደረጃጀቱን ማመጣጠን። በክልሉ አዲሱ የመንግሥት አገልግሎትና አስተዳደር ሪፎርም በተመረጡ ስምንት ተቋማት ተግባራዊ መደረግ መጀመሩም ተመላክቷል።